እጅግ አሳዛኝ መረጃ ትላንትናም በዚሁ ቻናላችን ይዘን ወይም ማቅረባችን የምታወስ ነው። በጣም በሚያሳዝን ሁኔታ ወጣት ገዳ የተባለው ህይወቱ ማለፉ የምታወስ ነው። የመጨረሻ ስንብት ደብዳቤን በፌስቡክ አካውንቱ ላይ ለጥፎ ነበር። ይህ ወጣት ማንነቱን በማስመልከት ዛሬ አረጋግጠን ለእናንተ የዜናቸው መጣ ነው። በደምቢ ዶሎ አቃቤ ሕግ እንደነበረ ጭምርም ነው። ምን እንደዚህ ለምን እንዳደረገም ባይታወቅም ራሱን አንቆ እንደገደለ ጭምርም ነው የወጡት መረጃዎች የሚያሳዩት። በደምቢ ዶሎ ላይ አቃቤ ሕግ ባለሙያ እንደሆነ ጭምርም የደረሱን መረጃዎች ያሳያሉ። ገና በልጅነቱ በዚህ በውበቱ እንዴት ራሱ ላይ አይነት ውሳኔ ወሰነ? በማለትም በርካቶቹ ሀዘናቸውን እየገለጹ እንደሚገኙ ጭምርም ነው። የስንብት ደብዳቤንም ማይ ላስት ፕሪስ ወይም የመጨረሻ እስትንፋሴ በማለትም ተናግሮ ነበር። ከዛም በጣም በሚያሳዝን ሁኔታ ህይወቱ አልፎ መገኘቱ በርካቶችን እንባ እንዳራጀ ጭምርም የደረሱን መረጃዎች ያሳያሉ። ሺ ጊዜ አስቸጋሪ ሁኔታ፣ ተስፋ አስቆራጭ ሁኔታ ልመጡብን ይችላሉ። ሁሉንም በጽናትና በብርታት በጥንካሬ ማለፍ እንደሚገባ ጭምርም ነው። የማያልፍ ቀን የለም በማለት በርካቶቹ ሀሳባቸውን የገለጹ ናቸው። በመሞቱ ደግሞ ሀዘናቸውን በርካቶቹ የገለጹ እንደሚገኙ ጭምርም ነው። ነፍስ ይማር። ሚኪ ነኝ ከሚኪታ ቡርንፎይንን። ቻናል ሰብስክራይብ በማድረግ ቤተሰብ ይሁን። ሰላም ቆዩልኝ።